ሰላም እንዴት ናችሁ? ውድ የቤቱ ተከታዮቻችን እንደምሰነበታችሁ እንደምቆያችሁ፣ እግዚአብሔር ይመስገን አለሁላችሁ። ትንሽ ድምጽ እንዳይነብሻችሁ ረብሻችሁ መስኮቱን ዘግቦት እንዴት ናችሁ? ልን ደህና ናችሁ? እኔ በጣም ደህና ነኝ ተመልካቾቻችን፣ ከዚህ እግዚአብሔር ተመስገን ይሁን ሁሉ ሰላም ነው፣ እግዚአብሔር ይመስገን። ተመልካቾቻችን ዛሬ በአዲስ ቪዲዮ ነው ተመልሼ የመጣላችሁ። እንግዲህ ያው የህይወት የእለት እለት ህይወት ላይፋችን ነው። እንግዲህ ተመልካቾች ከእናንተ ጋር በምናጋራው ስንጨነቅም፣ ስንጠብብም፣ ስንደሰትም፣ ስናዝንም እያንዳንዱ ነገር ተመልካቻችን፣ ያው ተመልካቾቻችን ዛሬ ረዱ ታሞብኛል። ተመልካቾቻችን የኔ ፍቅር የኔን ህይወት አሁንም አንዴት እንደምሳሳላት ደግሞ ባሰብኝ ተመልካቾች ጠስ ያለ ባየኋት ቁጥር ስስት ነው ምለውእና ተመልካቾች አሟተን ነው ቀለለ ነገር ይመስለኛል። መናቀው ራሴን እያምን ነው ነው ቼክ እናድርግ ቢያት በግድ እንጂ እሷ ሜድ አልፈለገችም። ስ ቼክ እናድርገው ምንም ቢሆን የታዩት ነገር ሰላም ይሰጣል። ለተመልካቾች እኔ በዛ ስለማምን እንግዲህ በዛ መንገድ ስላልኳት እሺ ብለኛለች። በቪዲዮ እንደምቀርጣል ግን ኖርማሊ እናንተ ነው ሰላም ለማለት እና አይዟችሁ እንደትላት አይዞሽ፣ እግዚአብሔር ማሪሽ ብላችሁ እኛም በጣም በጣም ስለናፈቃችሁን ነው። በጣም ለማንኛውም ወደ ረዱ ጋር

ምን ሸመምሽ ራስ ሸመምሽ ስለዚህ አሁን ሀኪም ቤት ሚኒ ብሎግ ነው የሚሆነው ነገር ተመልካቾች፣ ወደዛ ያለው ነገር ቼክ እናደርጋለን። ቼክ ያደረጉት ነገር ሰላም ይሰጣል አይደል እንጂ አንቺ ቀን ቼክ

ተማሪ ነሽ ወይ ሰራተኛ? ቀርታ ነይ፣ ወዴት ነው የምትሄጂው? እንዴ ሰው፣ ሌላ ቦታ ትልቅ ደረጃ ፍቅር እንዴ! ፍቅር ለምንድነው ምታስጨንቀኝ? በናትህ ተወኝ። አጥፎ ብዬ። አሁን ምን እያደረግሽ ነው? አሁን ሐኪም ቤት ነው ያለሁት፣ እየተመረመርኩ ማለት ነው። ምን እያደረግሽ ነው ውስጣ ውስጤት ደህና ነኝ ደም ምናምን ስትሰጥ ደህና ሆንኩ መርፌ ሲው ሲወጋም እየተሻለሽ መሰለሽ አሁን ደግ እየጠበክሽ ያለሽው ውጤት ውጤት የት ነው ያለነው ሀኪም ቤት ከዚህ በፊት እንደዚህ ስሜት ተሰምቶሽ ያውቃል ምን ይመስልሻል ህመሙ ደምሽን ስጪ አለችኝ። ደምኝ ሰጥምን መሆኑ ቻንስ አለ። ያው ሲቢሲ ነው የምትመረምረኝ የደም ወይድን ማ አታስገባቶ ከተማሽዝ ጋር አገናኙት ብቻ ማለት እውነት ደም ሲሰጥ ሲቢሲ ይመረመራል። ና በቃ ማለት በደም ውስጥ ብዙ አይነት በሽታ መገኘት ብቻ በቃ ላስረዳህ አልችልም።

ወይም ሆን ደሜ ተወስዷል። ስስስ በጠርጣሮቻ ሳይሆን በደም ውስጥ ብዙ አይነት ከህመሚሽ ጋር ከስሜት አንቺ የመጀመሪያ ስሜት ሲጠየቅ እያመመሽ ያለ ስሜት ሰም ከዛ ስሜት ጋር የተያያዘ በሽታ ሊሆን ይችላል። የሚባሉትን በሽታዎች ተመርመሪ ተብለሽ ትላኪ ያለሽ ከዛ እነዛ የሚመረመሩትን ሂሳብ ይወጣላቸው እና ያንን ገንዘብ ይነገርሻል ተከፋ በኋላ ለከፈርሽበት ነገር ከስተመር ታገኛለሽ ነገር ማለት ነው። በደም ውስጥ ብዙ አይነት በሽታ ድሮች ይለዩበታል። ተረዳሽ? እኔ ከተማርኩት አንጻር እና ብዙ አይነት በሽታዎች ይመረምሩበታል። ሰውነታችን ውስጥ ያሉትን በሽታዎች በጠቅላላ ሲያምን በደማችን ብዙ አይነት የበሽታ ህመሞች ይዞ የሚንቀሳቀስ ደም አይነት ስለሆነ በደማችን ብዙ አይነት ነገሮች ይመረመራሉና፣ ምናልባት አንቺ መሆን ደመሽን የሰጠች ምን ይ በሽታ እንደሆነ ዶክተሯ በጠረጠረችው መልክ ታየዋለች። ከዚ በላ ያለው ነገር ተነሻል። ስለዚህ አታስቢያ ትጨነቂ እሺ። ሆድሽ ምንምና ይመቻል። ምን አራት ሽ ብቻ ነው። ሆድሽን ቅድም እንኳ በመኝ ሲ ነበር ከራሴ ጋር ሁሬን ትእዛዝት እንዳዩ አልሽኝ ጥራ መስሎ ነው ዶክተር ምንድንሸት፣ ልቤን በጣም ያፍለኛል፣ በጣም ይጨንቀኛል፣ ራስ ምታት አለ፣ በዛ ላይ ብርድ ብርድ ይለኛል። በቃ እነዚህ እነዚህ ነገሮች በሱ እና ማታ እንቅልፍ ይነሳኛል። በጣም አብሶ ልቤን በቃ እንደዚህ አየርም በቃ ብቻ ውሃን በጠጣበት ምን ምን ተመልካቾች እንግዲህ አሁን ቀጠሮዋ ሰዓት እየደረሰ ስለሆነ ስትሄድ እን ቼክ እናድርግ ያለውን ነገር ሰላም ጥሩን ቸሩን ያሰማን። ተመልካቾቻችን እንግዲህ አብራችሁ ቆዩ ማለት ነው። እንወዳችኋለን። ከእግዚአብሔር ጋር ቀጠሮ ተሰጥቷታል። የዛሬ ሳይሆን ነገ ውጤት ተብላለች። ስለዚህ ማስታገሻ ነገር ይሰጡሻል ያለው ነገር እዚህ እንግዲህ ነገች ማለት ነው። ስለዚህ ተመልካዮቻችን አዲስን ትንሽ እናውረው እና ቻው እንላቸዋለን። የእሷ ጉዳይ በዚህ ተፈጽሟል። ምንም